ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ በጣም ቆንጆ ከአንድ አመት ጀምሮ ላሉ ህጻናት እስከ አዋቂ የሚሆን ቆንጆ ጸጉር እያበዛ እያለሰለሰ የሚያረዝም ቆዳ እያከመ እና ይሄ ፎሮፎር ምናምን እሱን እያጸዳ በጣም በጣም በጣም ለልጆች ጸጉር የሚሆን የልጅን ጸጉር ከስር ከመሰረቱ ያሳደገልኝ እና ለእኔ ባለውለታዬ በጣም ቆንጆ የጸጉር ማስክ ነው ይዤላችሁ የምመጣው። እንደምታዩት አነስ አነስ ያሉ ካረቶች ናቸው። ያው ለራሴ እንዲበቃኝ አድርጌ ነው የመጠንኩት። እናንተ በጸጉራችሁ ልክ መጠን፣ በልጃችሁ ጸጉር መጠን እንትን መመጠን ትችላላችሁ። አጥቤ ቆሻሻ ከሆነ ነው እንጂ እንትኑን መፈቅፈቅ ያለባችሁ። ልጣጩን ባታነሱት አሪፍ ነው ብዙን ንጥረ ነገር ስላለው እዛ ላይ እና እንደዚህ ፈቀፈኩት። በቀጫጭኑ መክተፍም ትችላላችሁ። እኔያው እንደዚህ ስለፈለግኩም ነው የፈቀፈኩት። አበሰልኩት። ውሃ ውሃው ምጥጥ እንዲል አልፈለግኩም። ውሃውንም ስለምፈልገው ከዛ ካሮቴ እስከሚበሄን ያህል ደይቃላችሁ መሆንም እንትን አልልም ያው በለጥ ሲለው አድርጉና፣ መጠጥ ካደረገ ውሃ እያደረጋችሁ አብስሉት። ትንሽ በእጃችሁ ስትነኩት ፈርከስ ካለ የሚበስል አይነት ከሆነ አውጡትና ቅዝቅዝ እስኪል ካስቀመጣችሁት በኋላ እሬት እሬት። አሁን ይሄ ፍሪጅ ውስጥ ከተቀመጠ ከአስራ አምስት ቀን በላይ ሆኖታል። እኔ አሁን እሬት ልጄ ልቀባ ካሰብኩኝ ወዲያው ላላገኝ ስለምችል ባገኘሁት አጋጣሚ ገዝቼ ፍሪጅ ውስጥ አስቀምጠዋለሁ። ከዛ ይሄው አዲስ ፍሬሽ ነው የሚመስለው፣ ምንም አይሆንም። ወርም ይቀመጣል፣ ችግር የለውም። ይሄ ከአስራ አምስት ቀን በላይ ሆኖታል፣ በጣም ቆይቷል ካስቀመጥኩት። እና እሬት እሬቴን እያዘጋጀሁ ነው። ጄሉን ብቻ ስለሆነ የምፈልገው ጄሉን በዚህ መልክ አወጣሁት፣ እንደምታዩት። ያው ካሮቴ ከሀያ አንድ ሀያ ደቂቃ ሀያ አምስት ደቂቃ ወስዷል። አብስዬ እስከሚቀዘቅዝ አስቀመጥኩት ማለት ነው። ይኸው እዚህ ጋ ቀዝቅዘዋል። ውሃውም ብዙ ምጥጥ አላደረገም። ውሃውንም ለእንትን ለማለት ስንፈጨው እንዳያስቸግረን ውሃውም ምጥጥ አላደረገም ማለት ነው። ውሃ ካነሳችሁ ጨምሩበት። ሲንፈቀፈቅ ስለሚመጥ እየጨመራችሁ አብስሉት። ከዛ ሁለት ሙዝ አዘጋጀሁኝ። የማማየም ፀጉር ብዙ ነው። ያው እንደምታየቁት ብዙ ጊዜ ሁለሁለት ሰው ነሆን የሚሰራው እሷን ስቀባ እኔ የምቀባለው ስለዚህ እናንተ ግን በእኔ መጠን ባትሄዱም መጥናችሁ በጸጉራችሁ እንትን ማዘጋጀት ትችላላችሁ ማለት ነው። እና ሙዝ የጸጉር መድኃኒት ነው ብዙ ጊዜ ነግሬያችኋለው። ሙዝ ጸጉር ያበዛል፣ ጸጉር ያፋፋል፣ የጸጉር መድኃኒት ነው። እኔ የሙዝን ጠቀሜታ ልገልጽላችሁ አልችልም። ካሮትም በጣም ቆንጆ ነው። ለጸጉር ጠቃሚ ንጥረ ነገር አለው። ስለዚህ ውሃ እኳን ባይኖራችሁ የካሮቱ ውሃ ጨምራችሁ ፍጩት፣ ሙዙን ጨምራችሁ ማለት ነው። መጀመሪያው ሙዙና ካሮቱን ከፈጫችሁ በኋላ ከዛ ሬታችሁን ታደርጋላችሁ ማለት ነው። ከዛ ከፈጫችሁ በኋላ አንዳንድ ጥቃቅን ነገር በኋላ ጸጉራችን ላይ ስናበጥረው እኳን የማይወጣ ጥቃቅን ነገር አለና እንዳትቸገሩ ጽድት ያለ እንዲወጣላችሁ ላሚ ያለ እንዲወጣላችሁ። በማጥለያ እንደዚህ በጨርቅ ነገር ቢሆን አሪፍ ነው። ያኛው እንኳን ያሳልፈዋል አያወጣውም ብዬ ገምታለሁ። በጨር ቢሆን አሪፍ ነው። እንደዚህ ጥልል አርጉትና የካሮቱ ምጥጥ ካለባችሁ ውሃ ኖርማል ውሃ ማድረግ ትችላላችሁ። ወይ የሮዝመሪ ውሃም ካላችሁ ቤቱ ውስጥ ማድረግ ትችላላችሁ። ያው እኔ ብዙ ጊዜ ፀጉር ትሪትመንት ስጠቀም ቀጠን ያለ ነው። ቀጠን ያለ ጥሩ ነው፣ ቆዳ ላይ ሄዶ አይለጠፍም። ቀጠን ሲል ጥሩ ነው እና እንደዚህ ነው እኔ የምጠቀመው። እኔ የራሴ እንትን ነው እና ጠቅሞኛለም። አያችሁት? የወጣው ይሄ አሁን ፀጉር ውስጥ ስክስክ ብሎ ነው የሚቀረው፣ አይወጣም፣ ያስቸግራል። ስለዚህ እንዳንቸገር እንደዚህ ብናጠለው አሪፍ ነው። አያችሁት? ጽድት ብሏል። ይሄ ጸጉር በቃ ለጸጉር መፋፋት ማደግ ጸጉራችሁ ሻይኒ እንዲያደርግ፣ አመዳም ከሆነ ጥቁረቱ እንዲመለስ እና ለሶስት ወር ተጠቅማችሁ ለውጡን አይታችሁ ትነግሩኛላችሁ። በተለይ ለልጆቻችሁ ተጠቀሙላችሁ። እውነት የማማዬን ጸጉር በፎቶ አስደግፌ እያሳየኋችሁ ነው። በቃ እኔ አሁን በወር አራት ጊዜ ይጠቀምላታለሁ ማለት ነው። እንደ ኮንዲሽነር ነው። በቃ ፀጉር ሲያፍታታ ምን ብዬ ልንገራችሁ፣ በጣም አሪፍ ነው። ተጠቀሙት፣ እውነት ለራሳችሁም። ከዛ ቀብቻ ለአርባ ደቂቃ ነው ያቆየኋት። አንድ ሰዓት ማቆየት ትችላላችሁ፣ ሁለት ሰዓት ማቆየት ትችላላችሁ። ከዛ በላይ አታቆዩት። ከዛ አርባ ደቂቃ ቆይቼ አጠብኳት ማለት ነው። ከዛ ቅባቴን ቀብቼ ለሁለት ሰራኋት አለቀ። በሁለተኛው ቀን ለትምህርት ቤት የሚሆን ፀጉር አሰራር ሰራት፣ አለው በቃ እንደዚሁ እያለ በየሳምንቱ ይቀጥላል ማለት ነው። እና ተጠቀሙት፣ ከዛ ኮሜንት አስቀምጡ። አመሰግናለሁ። እወዳችኋለሁ።